ች ለሙሽሮች ቤተሰቦች፣ ለቸኞች፣ ኤቨንት ኦርጋናይዘርስ የተዘጋጀ ኤክስፖ እና መገናኛ የሆነ ፕሮግራም ነው። እንኳን ለዚህ ልዩ ለሆነ ለሰርግና ሰርገኞች በሚያስፈልጋቸው አገልግሎቶች ላይ የሚገኙትን አቅራቢዎችና አገልግሎት ሰጪዎችን በአንድ ላይ ባቀፈ በባሮክ ኢንቴሪየርና ኤቨንትስ በተዘጋጀ ልዩ ዝግጅት ጋዜጣዊ መግለጫ እንኳን አደረሳችሁ። ክቡራንና ክቡራት የዚህ ኤክስፖ ቤተሰቦች፣ የሚዲያ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ መላ ኢትዮጵያውያን ከሁሉ አስቀድሜ በዚህ ልዩ የሙሽሮች ኤክስፖ ላይ የምትሳተፉትን አገልግሎት ሰጪዎችና በዚህ አቅርቦት የምትገለገሉ ተገልጋዮች ይሄ ልዩ ዝግጅት የተቃና እንዲሆን ከጎናችን የቆማችሁትን ለመታደም በዚህ የተገኛችሁትን እንዲሁም በቀጥታ በማህበራዊ ሚዲያ የምትከታተሉትን ሁሉ እንኳን አደረሳችሁ ለማለት ወዳለሁ። ዘመናዊነትን የተላበሰ የፍቅር ሕይወት ማሰሪያ በሆነው የሰርግ ድግስ ፋሽን፣ እንዲሁም ልዩ የአፈጻጸም ስልትና ወጎች የተጣመሩበት የሙሽራ ኤክስፖ እና ልዩ የመጽሐፍ ምረቃ በቦናንዛ አዲስ ሆቴል ተዘጋጅቷል። በጉጉት የሚጠበቀው የብራይዳል ኤክስፖ 2005 መጋቢት 15 እና 16 በቦናንዛ አዲስ ሆቴል ይካሄዳል። የኢትዮጵያ ከፍተኛ የሰርግ አቅራቢዎችን፣ ዲዛይነሮችን እና የፈጠራ ባለሙያዎችን በማገናኘት ለሁለት ቀናት የሚቆይ አበራታት ማሳያ እንደሚሆን እርግጥ ነው። በተጨማሪ በኤግዚቢሽኑ ላይ በታዋቂዋ ዲዛይነር እና የድግስ አዘጋጅ ሰሎሞን ዳኛቸው ድርሰት የሆነው ስለ ሰርግ ዝግጅት መመሪያ ዘበናዊ ሙሽራ የተሰኘ ልዩም የመጽሐፍ ምርቃት መርሃ ግብር ይከናወናል። ዘበናዊ ሙሽራ የተሰኘው አዲሱ መጽሐፍ ተግባራዊ ምክሮችን የፈጠራ ሀሳቦችን እና ባህላዊ ግንዛቤዎችን ትሰጣለች። ይህም ኢትዮጵያዊነትን የተላበሰ ሰርግ ለማቀድ የሚመኝ ማንም ሰው ሊያነበው የሚገባ ያደርገዋል። የሙሽራ ኤክስፖ መጋቢት 6 እና 7 2017 ወይም እንደ ኤሮፓውያን አቆጣጠር ከማርች 15 እስከ 16 2025 ይቀርባል። በዚህ በመታደማቸው የሙሽራ ፋሽን ትዕይንቶች፣ የሰርግ ድግስ ኢትዮጵያ ውስጥ እና ከውጪ ለመሰረግ ለሚያቅዱ ጥንዶች ልዩ ልዩ ምርቶች እና አገልግሎቶች ከኢትዮጵያ ቀደም የሰርግ እቅድ አውጪዎች፣ ዲዛይነሮች የአበባ ሻጮች፣ ፎቶግራፍ አንሺዎች እና ሌሎችም ከሌሎችም ጋር በመገናኘት እድሎችን እና የመሳሰሉትን ያገኛሉ። ኤክስፖ የተከናወነው በጣምራ ኤቨንት ኦርጋናይዘሮች የአብስራ ሌኒ ከበደ፣ ሉላ ተስፋዬ በትብብር ጥረት ሲሆን ለኢትዮጵያ የሙሽራ ኢንዱስትሪ ያላቸው ፍቅር በሀገሪቱ ውስጥ ያሉ ምርጥ ተሰጥዎችን እና ብራንዶችን አሰባስቧል። የፕሮግራሙ ዋና ዓላማ እንደ ሰርግ ያሉ ማህበራዊ ዝግጅቶችን በአማረና በታቀደ መልኩ መደረግ እንዲችሉ የፕሮግራሞቻቸው አድማቂ የሆኑትን በአንድነት በማድረግ ለተጠቃሚው የተመቸ እንዲሁም ለአገልግሎት ሰጪዎቹ በጋራ ሊሰሩ የሚችሉበትን የመወያያ መድረኮችን ወይም ደግሞ ኔትወርኪንግ በመፍጠር በርከፋችና አስተማሪ እንዲሆን ታቅዶ የተዘጋጀ ነው። በዓለም ባሉ ሀገራት እንደዚህ ያሉ ኤክስፖዎች የተለመዱ ሲሆኑ ለኢንዱስትሪው ማደግ ከፍተኛ አስተዋጽኦ ያደርጋል። በሀገራችንም ከቅርብ ጊዜ ወዲህ በዚህ ኢንዱስትሪ ላይ የተሰማሩ ባለሀብቶች መበራከትና በዘርፉ እያደገ እንደመጣ ይስተዋላል። ስለሆነ የዚህ ብራይዳል ኤክስፖና ዘመናዊ ሙሽራ የመጽሐፍ ምረቃ ጋዜጣዊ መግለጫ መርሃ ግብር ላይ ስለተገኛችሁ በሁሉም የባሮክ ቤተሰብ እና ቲም አባላት ስም ምስጋና እያቀረብኩኝ ለሁለት ተከታታይ ቀናት የሚቆየውን የተለያዩ ፕሮግራሞችን ያቀፈውን ብራይዳል ኤክስፖ መርሃ ግብርና የመጽሐፍ ምረቃ ጋዜጣዊ መግለጫ ስንሰጥ በታላቅ አክብሮት ነው። አመሰግናለን። እናመሰግናለን። በጣም ከበደ። ተደናቂ አስደማሚ በሆነ ሁኔታ የምንገናኝበት ቦታ ነው። በአሮክ ብራይዳል ኤክስትራቫጋንዛ 2025 የሞሸመነት ጉዳይ እንደ አዲስና ከየትኛውን ፕሮግራም አስፈልጦ ለማሳየት የተዘጋጀ ነው። ይህ ባይነቱን ለመጀመሪያ ጊዜ ወደር በማይገኝለት ሁኔታ ቅንጦትን ከውበት ጋር ማል ተያያዘ፣ እንዲሁም የሰርግን ጣጣ ልቅም አድርገው የሚያውቁ የሰርግ ቅድ ባለሙያዎች፣ በተጨማሪም ለሰርጉ የሚሉ የተለያዩ ቁሳቁሶችን ያሳያል። በህይወታችን ሁሉ በጉጉት ከሚጠበቁ ሁኔታዎች ውስጥ የሰርግና የሙሽራ ዝግጅቶች አንዱ እንደሆኑ ይታወቃል። ይህ እንደመሆኑ መጠን ይህ ታላቅ ጉዳይ ከፍተኛ የሰርግ ኢንዱስትሪ ባለሙያዎችን፣ የአልባሳት፣ የዲኮርና የአዳራሽ ዲዛይነሮችን እና ልዩ ልዩ የአገልግሎት ሰጪ ማህበረሰቦችን በአንድ ጣሪያ ስር በማሰባሰብ ጥንዶች ጥቅቅ ያለ ሰርጋቸውን እንዲያቀሉ ለማነሳሳትና ለመምራት ታስቦ የተዘጋጀ ነው ጥንዶች ወደ ባሮክ ብራይዳል ኤክስትራቫጋንዛ 2025 ከገቡበት ጊዜ ጀምሮ ሰርግን በማቀድ አስደሳችና እንከን የለሽ ከሚያደርጋቸው በጥንቃቄ ከተዘጋጁና በጌጣጌጥ ከተዋቡ ብዙዎች ጀምሮ ውስብስቡንና ብዙ ጣጣ ያለበትን የሰርግ ዝግጅት በድንቅ የስራ ልምድ አጅበንና ቀለል አድርገን ተሞክሮቻቸውን ለሁሉም እንግዶች እንዲያካፍሉ ይደረጋል። ጥንዶች እንደ አዲስ ሰርጋቸውን እያሰቡ እንዲሁም ዝግጅታቸውን ጨርሰው የመጨረሻ ዝግጅቶቻቸውን እያጠናቀቁ ከሆነ ይህ ኤክስፖ የተዘጋጀው ለየት ያሉ እይታዎችን ለመጠቆም ተነሳሽነትን ለመፍጠር ነው። ልዩ ልዩ ቅናሾች እና በኢንዱስትሪ ውስጥ ላሉ ምርጥ እቃ አቅራቢዎች ሰርገኞችን ተደራሽ ለማድረግ የታቀደ ነው። ይህ ኤክስፖ ልዩ የሚያደርገው ነገር ምንድን ነው ካላችሁ፣ ባረት ብራይዳል ኤክስትራቫጋንዛ 2025 የሙሽሮች ትርኢት ብቻ አይደለም። ይህ በአይነቱ ልዩ የሆነ አንዴ ተሞክሮ የሚቆም የቅንጦት ተሞክሮ ተሞክሮ የማይቆም የቅንጦት ተሞክሮ ጅማሮ ነው እንጂ በፕሮግራም ውስጥ የሚካተቱት ድንቅ የፋሽን ሾው ትዕይንቶች ምርጥ ዲዛይነሮች የሰርግ ጋውኖችን፣ የሚዜ ልብሶችን፣ የወንድና የሴት የሙሽራ ልብሶችን በማሳየት ዘመናዊውና እና ዘመኑን የዋጁ የሙሽራ አልባሳትን ያቀርቡልናል። ከኢንዱስትሪ ኤክስፐርቶች ጋር የሚደረጉ የተለያዩ ውይይቶችም ይኖራሉ። ህልሞን እውን ለማድረግ ከሚረዱ ከምርጥ የሰርግ ቅድ አውጪዎች፣ ዲኮሬተሮች፣ የአበባ ሻጮች፣ ፎቶግራፍ አንሺዎችና ሜካፕ አርቲስቶች ጋር ግላዊ ምክክሮችን ያገኛሉ። ላይፍ ሾዎችም ይከናወናሉ። የኬክ ቅምሻዎች፣ የአበባ ዲኮር ዝግጅት ማሳያዎች፣ የጠረጴዛና ወንበር አቀማመጥ፣ የሰርግ ተሽከርካሪዎች እና የሰርግ መዝናኛ ቅድመ እይታዎችንም ያካትታል። ልዩ ቅናሾችና አቅርቦቶችም ይገኛሉ። ልዩ ማስተዋወቂያዎችና ቅናሾች በኤግዚቢሽኑ ላይ ለሚገኙ ሙሽሮች ብቻ ይደረጋል። ይህ ጥንዶች አስፈላጊ በሆነ የሰርግ አገልግሎት ላይ እንዲቆጥቡ ይረዳቸዋል። ስጦታዎችና ሽልማቶችም ይኖራሉ። ታዳሚዎች ልዩ የጫጉራ ሽርሽር ፓኬጆችን የተለያዩ በእውቅ ዲዛይነሮች የተሰሩ የሙሽራ የመዋቢያ እቃዎችን እና ሌሎችም አስፈላጊ የሰርግ የቅንጦት እቃዎችን የማሸነፍ እድል ይኖራቸዋል። በመጨረሻ የአዘጋጆች መልእክት፣ እኛ አዘጋጆች ባሮክ ብራይዳል ኤክስትራቫጋንዛ 2025ን ስናዘጋጅ ያለን ዋና ለጥንዶች መሳጭና የማይረሳ ተሞክሮን ለመፍጠር ነው። ሰርግ ማቀድ በጣም ከባድ እንደሆነ እንረዳለን። ስለዚህ ሂደቱን አስደሳች እንከኔለሽ እና መሳጭ ለማድረግ በኢንዱስትሪ ውስጥ ያለው የተመረጡትንና ዋና ዋናዎቹን አሰባስበንላቸዋል። ይህ ኤክስፖ ብቻ አደለም የፍቅርና የውበት በዓል ነው እንጂ። እናመሰግናለን። ኤክስፔክት እያደረግን ነው። ጌጣጌጥ ውድ እንቁዎች ለምን አልተካተቱም? የተወሰኑ ጌጣጌጥ ላይ የሚሰሩ ድርጅቶችን ኢንቫይት አድርገናል። ባለን ቀሪ ጊዜ ደግሞ ለእነሱን መልስ እየጠበቀን ነው። ሰዎች ይጋባሉ ይፋታሉ። እና እዚህ ላይ ደግሞ እናንተ ያላችሁ አመለካከት ምንድን ነው? ላይክ እንደ ካውንስሊንግ አይነት ነገር የሚል ነው ትልቁ ኢሿችን ይህንን ኤቨንት ስናስብ፣ ይህንን ኤክስፖ ስናስብ ከዛ በመነሳት ነው። በሰርግ ላይ የገጠመን የተለያዩ ችግሮች ይኖራሉ። አንድ ሰው ሰርጉን ለማዘጋጀት የሚወጣው የሚወርደው ውጣ ውረድ ይኖራል። ከዛ በኋላ ደግሞ የሚከሰቱትን ነገሮች ከዚህ ይህን ነገር በመወያየት የጀመርነው ሀሳብ ነው። ሀሳቡ ሲነሳ ሰው ስለዛ ካውንስለሮችንም ያናገርንበት ሁኔታ አለ። በሰርጉ ላይ ተሳታፊ እንዲሆኑ ማለት ነው። በብራይዳል ኤክስፖ ላይ ተሳታፊ እንዲሆኑ ካውንስሊንግ ስራ ላይ የሚሰሩ ሰዎችን ኢንቫይት አድርገናል። ላይክ እንደ ማንኛውም ቬንደር የተወሰነ ቦታ ይዘው ፍሪሊ ኢቨን ዊዛውት ኤኒ ቻርጂንግ እዚህ ኤክስፖ ላይ እንዲሳተፉ ኢንቫይት አድርገናቸዋል። እነሱንም እየጠበቅ ያለ ነው። ሌላው ከረከቦት ሚዲያ ኤዶም የጠየቀችን የሙሽራ አልባሳት ላይ ክሬቲቪቲ አንዳይ ብዙ ጊዜ ነገር ግን አሁን ፋሽን ሾው መኖሩ የተበረታታ የሚበረታታ ነገር ነው ያለችን፣ ትክክል ነው እውነት ነው። በጣም እናመሰግናለን። እዛ ላይ የእኛም ሀሳባችን ያንን ነገር ወደፊት ለማምጣት ነው። ሌላው ብዙ እንደዚህ አይነት ፕሮግራሞች ይጀመራሉ፣ ነገር ግን ቀጣይነት የላቸውም እንደምናውቀው ነው። እኛ ሀገር ላይ ብዙ ጊዜ ካለው ኮንዲሽን ከሚፈጠሩት ነገሮች አንጻር እንግዲህ እኛ እንደ ሀሳባችን ከሆነ ቀጣይነት የሚኖረው ዲስ ዋን የመጀመሪያው ኢንተር አዲስ ብራይዳል ኤክስፖ ነው ይሄኛው። ሁለተኛውን ሶስተኛውን፣ በዚህ መልኩ እንደምንቀጥል ተስፋ እናደርጋለን። ሌላው በዋናነት ልታስተላልፉ የፈለጋችሁት እና ማስተላለፍ የተፈለገው መልእክት ምንድን ነው? አሁንም እንደተናገርኩት ሙሽሮች፣ ኔክስት ደግሞ ለመጋባት የሚያስቡ ጥንዶች እነሱ ለሰርጋቸውን የሚያስፈልጋቸውን አይተሞች በአንድ ላይ እንዲያገኙት፣ እንዲሁም ደግሞ ቤተሰቦች ሙሽሮች መጥተው በቦታው ላይ ያለውን ነገር ኢንተራክቲቪቲ ማየት እንዲችሉ እዛ ላይ ደግሞ ባለው በሚገዙት በሚገቡበት ነገር ሁሉ አብረው መሳተፍ አብረው መሆን የሚችሉበትን አጋጣሚ ለመፍጠር ነው ዋናው ይህንን ሾ ያዘጋጀንበት ማለት ነው። ልናስተላለፍ የፈለግነው ዋናው መልእክት ደግሞ ቅድምም ከተነሳው ጋር የሚገናኝ ነገር አለው። አሁን ስለ ካውንስሊንግ ተነስቷል እንደገና ደግሞ በዚህ ጊዜ ሰዎች ይፋታሉ፣ ያገባሉ፣ ይፋታሉ ብለን ያነሳነው ነገር አለ እና ከዛ ጋም እኛም ካውንስሎችንም ከመጋበዛችንም አንጻር እዚህ ላይ የበለጠ ከዚህ በኋላ ለመስራት ዓላማው እቅዱ ስላለን ከእንደዚህ አይነት ሁኔታዎች ለመነሳትም አንዱ ዓላማችን ነው ተጨማሪ እና አመሰግናለሁ ብዙዎቹን ጥያቄዎች እንዴን ይመልሰዋለች። እኔ ተጨማሪ የምሰጠው ነገር እሱ በጠየቀው ላይ ነው። ይቅርታ ጌታቸው ከካርባ ሚዲያ የጠየቀው ጥያቄ ላይ ፕሮሞሽናል ቲማችሁ ምንድን ነው? ቲሙ ሲዋቀው ስሞች ይኖራቸዋል። እናንተ እንደ ድግስ አዘጋጅ የሰርግን ኤቨንት የሰርጎች ላይ የሚሰሩትን እንደማለታችሁ ምንድን ነው ቲማችሁ ላለው፣ የእኛ የፕሮሞሽናል እንትናችን ዘመናዊ ሙሽራ ይባላል። ዘመናዊ ሙሽራ ይሰኛል የኤክስፖ ወይም ደግሞ ፕሮሞሽን ስንሰራ የፕሮሞሽናችን እንትን ዘመናዊ ሙሽራ ነው። የአንደኛው ጥያቄ እሱ ነበር። ስለ ጌጣጌጥ ላነሳው ጥያቄ ሌሊ በቂ መልስ ሰጥታለች ብዬ አስባለሁ። ማስተላለፍ የምትፈልጉት ነገር በዚህ ኤክስፖ ምንድን ነው? በዚህ ኤክስፖ ማስተላለፍ የምንፈልገው ነገር ሳይሆን ማሳየት የምንፈልገው ነገር ምንድን ነው? እንደሚታወቀው የሰርግ ድግስ፣ እንደዚህ አይነት ድግሶች ከአመትና ከሁለት አመት በላይ የሚታቀድባቸው ብዙ የሚደከምባቸው ሰዎች በጣም ብዙ ነገራቸውን የሚያጡበት ነገር ነው እና የሐበሻም አባባል አለው ይመስለኛል፣ ደጋሽ ቀርብ የለውም ሶ ያንን ነገር ማስቀረት ወይም ደግሞ መቀነስ ነው። እንደ ፕሮፌሽናል አለው የራሱ የሆነ መንገድ፣ ግን ሰዎች ለሰርግ የሚያስፈልጋቸውን ነገሮች በሙሉ በአንድ ቦታ የሚያገኙበት ጊዜዎቻቸውን፣ ገንዘቦቻቸውን ሴቭ የሚያደርጉበትን ነገር ለደጋፊዎች ማቅረብ ነው እኛ የፈለግ ነው፣ ወይም ደግሞ የስራው አላማ የኤክስፖ አላማ ይሄ ነው። ኤክስፖ ለአንድ ጊዜ ብቻ የሚደረግ አደለም እንደ በአመት ሁለት እና ሶስት ጊዜ ኤክስፔክት እናደርጋለን እናዘጋጀዋለን፣ ብለናል። ኢትዮጵያ ላይ እንደምታወቀው ሲዝናል የሆኑ የሰርግ ወቅቶች አለ። አሁንም ይሄኛው እየተዘጋጀ ያለው ሚያዝያ ላይ ለሚደረጉት ወይም ደግሞ ሚያዝያ ላይ ለሚጋቡት ጥንዶች የተዘጋጀ ነው። ልክ እንደዛ ሁሉ ሲዝኖችን እየጠበቀን ኤክስፖ ይቀጥላል። እንደ መጀመሪያ አሪፍ ይሆናል ብለን እናስባለን። ተጨማሪ ጥያቄ ካለ